በስማመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ። አማስሩ ለሰኔ በዛቲ ዕለት ኮና ሰማይተ ደናግል ቅዱሳን ደባሞን ወብስጣሞን ወሶፊያ እሞን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ አስር በዚች ቀን ቅዱሳን ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማይትነት ሞቱ። እንዲሁም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። የኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባውራጃሊ ደናግል ወዳሉበት ወዳ ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተኛለ? ተነስተ ተጋደል። አንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና አሁንም ተነስተ ወደ መኮንኑ ይሄድ። በፊቱም ቆመ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ይሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑ። ይዞ ጽኑ ስቃይን አሰቃያቸውና ወደ ወይኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ ወጥተው ከቅዱስ ዋር ስንወፍ ጋር ወደ ስንውር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት እጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መላኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋራ ወደ ሀገረ እጻ ይዟቸው ሄደ። የጣወታቱ ካህናትም ጣወታቱን እንደምትረግም ስለ ቅድስት ደባሞን ነገሩት ። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለ ሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባበቷት። ጸንፋ ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ፃ ደርሳ መኮንኑን ተገናኘችው። ከቅዱስ ወርፍኖስና እና ከባህል እንጆሮቹ ጋራ ርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማይትነት አክልልም ተቀበለ። እንዲሁም እሊያን ቅዱሳት ደናግልንም ራሳቻቸውን ቆረጧቸው፣ ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ድባሞንን ግን ጽኑ ስቃይ ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወይኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባል ሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንን ሊቆርጡ ከከተማ ውጭ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ይከቧት ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ በሊህ የቅዱሳት ሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለ አዋልዲያ ወለአዋልዲሃ ዲባ ወጣሙን ወበስጣሙን ዘተሳተፋ ዘተሰተፋ ይሰና አዋ ለስም ምስለ ዋርሰኖፋ እማ ወይወና ዘሀገረ ጸንፋ እምነ ወዲቅ ይሻየ ይቅፋ ከመ እጎልያ ተሃቅ ፍዶርሆ በክንፋ በዚችም ቀን የሰማይት አቅሊሞን የአባ ነአንና የይስካ የረብታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላይክትም በሰማ ደስ ተሰኙባት። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣወት ቤቶች እንዲዘጉ ቤተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላቻች መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣወታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚች ዕለት በአል አደረጉ። ይህውም ቆስጠንጢኖስ በነ ለገሰ በ11 ዓመቱ ነበር። ለእስክንድሮስም ሊቀበብስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔርም ምስጋና ይሁን እኛንም በእኛ ላይ ምቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰመይዋ ጽጉባነ ሀሊብ እደው አምሳል መልአ መልእክታት ጽድቅ ሶበተዜነዋ እለ እምትካት በምክንያት ተጣወታት ዘተአጽዋ አብያተ ክርስቲያናት ኩሎን እስመዮም ታርህዋ። አንድ አምላክ በሆነ በአብ በወል በመንፈስ ቅዱስ ስም። ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አራያ ያለው የከበረ ሰማዕት ገላውዲዎስ የተጋድሎ ፍጻሜ ነው። በዚህች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብ ኩማይሌ ተአዘኪሬ የአይላ ፈምን ለተጸምዱ ከዘል ፈለላ ንብ ተወከፍ ዘንዴት የመጽሐፈን ተረሳይ ከእግዚኦ ጸሪቀ መበለት ውጉፈ እምላ አቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይት ወጻድቃን ወመላይት ትጓሃን ደናግል አዲ ወመነኮሳት ሄራን ባሩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ውስ ህፃን ለዘጸሐፎ በክርታስ ወለዛ አጻፎ ዘየደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያ ማራቂ የተኩሉም ባይ ስቡር የማሃረን ኢየሱስ ክርስቶስ በስማ ወወሉ መንፈስ ቅዱስ አሐዱ አምላክ አሜን። በክንፉ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎችን አወጣ። በመስቀሉም ከሙሽራው ጎን ደምና ውሃን አመነጨ። እርሱ የተቀጠቀጠ ሸበቆን አይሰብርም፣ የነደደ እሳትም አያጠፋም። ለሚያምኑትም ድል የማድረጉን ፍትህ እስከሚወጣ ድረስ በመስቀሉ ድል የሚያደርግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ስጋዬን ጠብቀኝ ለዘላለሙ አሜን። በብርሃን ብርሃንን በጽድቅህ ፊትህ እናይዘንድ የእስራኤል ቅዱስ የሆንከ አምላኬ ለስም በማመስገንና በመዘመር ጊዜ ለስም በማመሰግንበትና በሚዘምርበት ጊዜ አንደ ደስ ይለዋል። ለአብና ለወል መንፈስ ቅዱስ ምስጋና ይገባል። በአብና በወልድ መንፈስ ቅዱስም የእግዚአብሔር ቃል ንጹህ ነው። በመስቀልም ድህነት አደረገ። የእግዚአብሔር ቃል የጋለ ብረት ነው። የታሰሩትን የሚፈታ ነው። እግዚአብሔር ቃል በውዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህንን ከዚህ ወደዚያ የመለሰው እርሱ ነው። ውሃውን ወይን አደረገ። የእግዚአብሔር ቃል ባህር ነው። የሲኦል ደጆችን አፈራረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው። ህይወታችንን ቤዛችን ነው። በእግዚአብሔር ቃል ሰማይ ያስጸኑ። በእኔ ላይም እንደሚያበራ ቃልህን አሰማኝ አቤቱ፣ መስቀልን አሳየኝ። እኔም ባሪያን ለዘላለሙ በአብ ስም ማሩያ በወልድ ስም ምንታሬ በመንፈስ ቅዱስም አብያተር ብሌ ከአሕዛብ በላይ ወደ ሆነው ልዑል ነፍስና ስጋዬን አማጽናለሁ። በአንድነቱ የሚመሰገን በትጉህ የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ነው። በአብና በወል መንፈስ ቅዱስ አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ በስራው ኃያል በምስክርነቱ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከእኔ ጋር ኖር። ታዋ ቤቱ ልመናው ወደ አንተ ትቅረብ። ሰአቤቱ በእጸ።